ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት ያያችሁት የማንችስተር ዩናይትድ የአምስት ለአራት ድል እና በዩሮፓ ሊግ ወደ ግማሽ ፍፃሜ የማለቅ የማለፍ የክብር ውጤት ምን ስሜት ፈጠረባችሁ ብለናል። ያንን በተመለከተ እናንተ ያላችሁትን መልሰን እያቀረብን እሱን መነሻ ያደረጉ ውይይቶችን ደግሞ እናስከትላለን። ጂኤም ፈርኒቸር፣ ኢንዶሚ ለሁሉም ተስማሚ፣ ዳሽን ባንክ፣ ዳሽን ሱፐር አፕ፣ አያት አክሲዮን ማህበር፣ አያት ሬል ስቴት አስተማማኝ አጋሮ፣ የኢትዮጵያ መድን ድርጅት ሸገር ስፖርትን እንድታደምጡ ፕሮግራሙን በክብር ስፖንሰር በማድረግ አቅርበውላችኋል እና በጣም እጅግ በጣም አድርገን እናመሰግናለን። ሁሉም የሚሉት መልካም በዓል ይሆነላችሁ ነው። እኛም እንላለን፣ እንኳን ለስቅለት እንኳን ለትንሣኤ በዓል አደረሳችሁ እንላለን። ማንቸስተር ዩናይትድ ትናንት በኦልትራ ፎርድ ያደረገው ነገር ለማመን የሚከብድ ቢሆንም በእግር ኳስ ልዩ ስሜት ከሚፈጥሩ አጋጣሚዎች መካከል አንዱ ሆኖ እድሜ ልክ እንዲቆይ ተጽፏል። በታሪክ ይሄ ጨዋታ እንዳለቀ በቀጥታ ለሸገር ስፖርት ባይሆንም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ የተለያዩ ሰዎች ያሏቸውን ነገሮች ለማንሳት እንሞክራለን። አሁን ይሄ ማለምን ማለት ነው። ፒፕልስ ሪያክሽን ማለት ነው። ሶሻል ሚዲያውም ላይ በሸገር ስፖርትም በቀጥታ የመጡ አሉ በ ዩቲዩብ ቻናል እንደዚሁም ደግሞ በቴሌግራም ገጻችን ላይ በጣም ብዙ አስተያየቶች ናቸው። እዚህም ስቱዲዮ ከገባን በኋላ እየተነገሩ የሚገኙ ብዙ ሀሳቦች አሉ። ስለዚህ ከሁሉም እያቀላቀለን እናቀርባለን። ባለሙያዎችም በነገራችን ላይ በቀጥታ ሲያስተላልፉ የነበሩትም ቃላት ለማግኘት ሲቸገሩ የታዘብንበት ነው። ትናንትና ሪዮ ፈርዲናንድ እንደሁም ያለው አንድ እንደዛ ነው። በጣም በቃ ይሄ ሚራክል ነው ማለት ልታስበው የሆነ ልብልለት ገምተው መስችለው ነገር አደለም በቃ የሆነ ጊዜ የሆነ ተአምር አለ። እንደዛ ነው። ምን ቆጥረው በጣም በጣም በጣም ያስገርም ነው ብሎ ሲናገር ነበር። ያስገርም ነው ሪዮ ፈርዲናንድ ደግሞ መሀል ላይ ደግሞ ምን ብሎ ነበረ መሰለሽ አራት ለሁለት እንደ ሌሎቹ ጥሏል በጣም እንጂ አራት ለሁለት በሆኑበት ሰዓት ላይ ደግሞ የሚያሸማቅቅ ነገር እየሆነ ነው። ምንድን ነው የነካን የሚል አይነት ነገር ሲናገር ነበር። ከዛ ስሜት ወጥቶ ደግሞ አሁን በክብር የገለጻቸው ነገሮች እንዲፈጠሩ ያደረጉት በነዛ ስድስት ደቂቃዎች ማንቸስተር ናይትድ ያስቆጠራቸው ሶስት ጎሎች ናቸው። የሪዮ ፈርዲናንድን እንደ አንድ እንውሰደው የሪዮ ፈርዲናንድ ሪያክሽን ስለተገለጸ ስለተጻፈ። ሌላኛው ማንቸስተር ዩናይትድ ሞቶ የተቀበረ ይመስል ነበር ይላል። ይሄንን የሚናገረው ፖል ሮቢንሰን ነው። የሚናገረው ደግሞ ለቢቢሲ ነው። ይሄ ፖል ሮቢንሰን ማንቸስተር ዩናይትድ ሞቶ የተቀበረ ይመስል ነበረ ካለ በኋላ ያስቀመጠው በኦልድ ትራፎርድ ያየው ነገር የፈጠረበትን ስሜት ነው። ልዩ ምሽት በኦልትራፎርድ እንዲህ ያለ ጨዋታ አይቼ ስለ ማወቄ እርግጠኛ አይደለሁም። አል እንዲህ ያለ ምሽት አሳልፌ ስለ ማወቄ እርግጠኛ አይደለሁም ይልና ሩበን አሞሪም ፍጹም በተረጋጋ ሁኔታ ጨዋታው ካለቀ በኋላ ምንም፣ በቃ ኖርማል አርጎ ወክ አርጎ ሲሄድ ማመን አቃተኛል። ማንቸስተር ዩናይትድ እኮ ሞቶ የተቀበረ ይመስል ነበረ። ከዛ ተነስቶ እንደዚ ያለ ውጤት አስመዝግቦ ሲሆን ይሄ ጨፍረሽ የማይወጣልሽ አይደለም ለማወግ ወደ መልበሻ እሱ ነገር ግን እኔ ፈጠነብኝ። በቃ ሮቢንሰን ነ የገረበ እሱ ነው። ትንሽ ሴሌብሬት ማድረግ ያስፈልጋል። ደጋፊዎቹ በጣም የተለየ ስሜት ውስጥ ናቸው። እሱም ደግሞ ወዶታል። ግን የሆነ ደቂቃዎች ሜዳ ላይ እያሳልፋሉ ብዬ ነው ኔ የሚጠበቁ የደስታ አገላለጹ በጣም ይገርማል። ያላየነው ነው ከዚህ በፊት ለ ግን ሲያበቃ የተወሰነ ደቂቃ ጠብቄ ነበር። ቶሎ ነው የሄደው። እውነት ነው እና ሮቢንሰን ይንን ያለ ይሄ ሞቶ የተቀበረ ይመስል የነበረው ማንቸስተር ዩናይትድ በዛ ታጋይነት በዛ መንገድ እንዲህ ያለ ውጤት ማምጣቱን ካረጋገጥሽ በኋላ ወደ መልበሻ ቤት ለመግባት በእርጋታ እየተራመድሽ መሄድ ሲምፕል ጭብጨባ ለደጋፊዎችሽ ጋር እየተለዋወጥሽ መግባት ስትሸነፍ የምታደርገው ነገር ነው ያል በቃ ብዙ ስቴዲየም ውስጥ መቆየት አይፈልጉም። በቃ ብስጭቱም ንዴቱም ምኑም አለ። ስለመጣችሁ እናመሰግናለን የሚል አጭር መልእክት ብቻ ያስተላልፉና እያጨበጨቡ ከዛ ቶሎ ወደ መልበሻ ቤት ይገባሉ፣ ይሰወራል። ትናንትሮ ናሞሪም ከዚህ አስገራሚ ድል በኋላ ይህንን ማድረጉ ለፖል ሮቢንሰን የሚገርም ነበረ ለቢቢሲ ያለው ነው ቢቢሲ ላይ የተጻፈው ነው ምናግሬ እና እንዲህ ያለ ካራክተር ከማንቸስተር ዩናይትድ ተጫዋቾች በዘንድሮ የውድድር አመት አላየሁባቸውም የዛሬው ልዩ ነው የዛሬው ይገርማል የዛሬውን ለማመን ይቸግራል ይላል ፖል ሮቢንሰን ይህንን ካለ በኋላም ደግሞ እኳ አያቆምም ቀጥሎ ይላል የትኛው ሱፐርላቲቭ ነው ይህንን የሚገልጽልኛል የትኛው ገላጭ ቃል ነው ይሄንን ትላንት ያየሁትን የማንቸስተር ዩናይትድ ተጫዋቾች የሰሩትን ሲሰሩት ያየሁትን ልዩ የሆነውን ድል አደራረግ የትኛው ገላጭ ቃል ይገልጽልኛል? ይሄ የኔ ሀሳብ አይደለም፣ የፖል ሮቤንሰን ነው። የትኛው ገላጭ ቃል ይገልጽልኛል? በቃ ቃላት ፈለግኩ ግን የለኝም። የምችለው እና የተገደድኩት ዋው ማለት ነዋል ሪስጀስ ዋው ዋው ዋው ዋው አለ። ላየሁት ነገር ይሄንን ብቻ ነው ማለት የምችለው ይላል። ፒፕልስ ሪያክሽን ነው ይሄ። ሰዎች ትላንት በኦልድ ትራፎርድ የሆነውን ነገር ካዩ በኋላ ጨዋታውን ከተከታተሉ በኋላ የማንቸስተር ዩናይትድ ድል እንዴት እንደመጣ ካስተዋሉ በኋላ ካሉት መካከል አንደኛው የፖል ሮቢንሰን ነው በቢቢሲ እንደተገለጸው። ሌላ ሰው ደግሞ ምን ይላል? አሁን በጣም ብዙ ሰው ለማንቸስተር ዩናይትድ ዩሮፓ ሊግን ማሸነፍ እንደሚቻል አመነ ወይም ለማመን ተገደደ። ዝ ነው ፖሲብል የሚቻል ከጉዳት ብቻ ይጽዱ እንጂ ይላል። ከዛ ለአሞሪም የቀረበው ጥያቄ እንደገና እንደ ሪያክሽን ቀረበ በቢቢሲ አሁንም ልክ ማጓየር አምስተኛውን ጎል ሲያገባ ምንድን ነው የተሰማ ስሜት? ምንድን ነበር ያንተ ሀሳብ? አሉት። የስቴዲየሙ ድምፅ ገዛኛ አለ። ማጓየር ሲያገባ የዩናይትድ ደጋፊዎች ያወጡት ድምፅ ገዛኝ አለ። ማሰብ አትችልም። ትሰማለ ድምፁን። ድምፁ ሆኖ ማስታወሻ አለ። እንዲህ ያለ ውብ ድምፅ ሰምቼ አላቅም አለ። ድል የፈነቀለው ውብ ድምፅ ነው የሰማሁት። እና ምንድን ነበር የዛን ጊዜ የተሰማ ስሜት፣ ምንድን ነበር ሀሳብ ሲሉት፣ ምኑን አስበዋለሁ ያንን ውብ ድምፅ እየሰማሁ አይነት ሀሳብ ነው የሰጠው። እና አንዳንድ ሰዎች ይላል አሞሪም ማሊያን ማስታወሻ ብለው ይዛሉ ሊዮንን አምስት ለአራት በአስገራሚ ሁኔታ ስናሸንፍ የነበረው ማሊያ ይሄ ነው ብሎ ለታሪክ ያስቀምጣሉ። አንዳንዶች ስካርፍ፣ አንዳንዶች ቁልፍ መያዣ፣ አንዳንዶች ኮፍያ ሊይዙ ይችላሉ። ነገር ግን እኔ ድምፁ ማስታወሻ ሆኖ እንዲኖር እፈልጋለሁ አለ። ዘ ቤስት ሳውንድ ኢን ዘ ወርልድ ብሎታል። አሳዘኑኛል። ቅድም ሳምሪ እንዳለችው አሳዘኑኝ። አራት ለሁለት ስንሆን በቃ ለዚህ ጨዋታ ቆይተን በኋላ ትራፊክ ከሚዘጋጋብን ብለው የወጡ ሰዎች አሳዘኑኛል። አንደር ፐርፎርም አድርገን ሊሆን ይችላል። የማይጠበቅ ስህተት ሰርተን ሊሆን ይችላል። ሁለት ለዜሮ መርተን አራት ለሁለት ተመርተን ሊሆን ይችላል። እምትተቹን ትችት በሙሉ ተገቢ ሊሆን ይችላል። ነገር ግን አሁንም ጊዜ አለን አላለማሞሪ ይህንን የውድድር ዓመት ስፔሻል ለማድረግ ጊዜ ያለን ዕድሉ አሁንም አለን። ሶስት ጨዋታ ነው የቀረን ዩሮፓ ሊጉን ማሸነፍ እንችላለን። ይላን ደግሞ ሌላ ሰው ከዚሁ ከሀገር ቤት ጻፈ። ከሞትኩ በማንቼ ማሊያ ቅበሩኝ፣ ልነሳ እችላለሁ። የእውነቴን ነው የተጻፈውን ነው። የሰዎች ምላሽ ትላንት የሆነውን ነገር ካዩ በኋላ ያሉትን ራሱን ችሎ ልናስቀምጠው እንችላለን። ሌሎቻችሁም የተሰማችሁን ነገር ስትነግሩን እዚህ ውስጥ ይካተታል፣ እዚህ ውስጥ ተካቶ ይገለጻል። መሐመድ ጂዶ ሁሴን የተባለ ሰው በፌስቡክ ገጹ የጻፈውን ደግሞ ላንብበው። የማንቸስተር ዩናይትድ የዛሬው ገድል በአንድ ሚሊዮን ዓመት ውስጥ አንድ ጊዜ ብቻ የሚፈጠር የእግር ኳስ ተአምር ነው። ማመን አልቻልኩም። ህልም እየመሰላኝ ነው። ብቻዬን እያወራው መልስ እጠብቃለሁ። የምገባበት አጥቻለሁ። ማንቸስተር ከመሞት ወደ መተንፈስ እንዴት እንደመጣ ማንም አያውቅም። ከተቀበረበት በሰከንድ ውስጥ ነፍስ መዝራቱን ማንም አያምንም። ኦ እግር ኳስ፣ ኦ ተአምር፣ ኦ ዩናይትድ! በሰከንዶች ውስጥ ስንት አይነት ስሜት ውስጥ ገባን! አዘንን፣ ቃዠን፣ ሰመመን ውስጥ ገባን፣ ድጋሚ ባነንን፣ ተነሳን፣ እንደገና ደግሞ አንሰራራን። ህልማችንን ወደ እውን በሰከንድ ውስጥ ቀየርን። ቃላት የማይገልጸው ታሪክ፣ ችሎ የማይተርከው፣ ለመናገር የሚከብድ፣ ተአምር የሚመስል፣ ህልም እየመሰለ እውን የሚሆን የእግር ኳስ ዘላለማዊ ተአምር። መውደቅ፣ መነሳት፣ ተስፋ ማድረግ፣ እንደገና ማንሰራራት፣ እስከ መጨረሻው ደቂቃ ድረስ መታገል፣ ከመመራት ተነስቶ አንበርክኮ ማሸነፍ። ይህ የቀያይ ሰይጣኖቹ የእውነት ታሪክ ነው። ዛሬ ያሸነፈው ቡድን የፈርጉሰን ነጸብራቅ በአልሜሮን ቡድን ላይ ሰፍሮ ነው። ጎረቤት እስክንረብሽ ድረስ የጮሆ ነው። ስለ ውጤቱ ሳይሆን ስለ ማንችስተር ዩናይትድ ነው ይላል። ደግሞ ሌላ ሰው ቤልማን ኮፊ በሚል ስም እሱም አሁን ለእኛ ሳይሆን ፌስቡኩ ላይ የጻፈውን የ1999 የቻምፒዮንስ ሊግ ፋይናልን አይቻለሁ። በ2008 የቻምፒዮንስ ሊግ የፍጻሜ የዚህን ያህል አላሳቀቀኝም። ዩናይትድ በፕሪምየር ሊጉ የሠራቸው ተቆጥረው የማያልቁ ካምባኮችን ተመልክቻለሁ። በፓሪስ ራሽፎርድ ያንን ፍጹም ቅጣት ምት ሲያስቆጥር ቁጭ ብድግ ብያለሁ። አሁን የክለቡ አመራሮች ደጋፊዎችና ተጫዋቾች ትልቅ የሥነ ልቦና ችግር ውስጥ በመሆናቸው የዛሬውን ጨዋታ ያህል በዘመኔ በጣም ተሳቅቄ ፍጹም ቅጣት ምት ሁለቱም ቡድኖች ሲመቱ ማየት አቅቶኝ አይኔን ጨፍኜ ወደ ፈጣሪ እየጸለይኩኝ፣ እብደት አይሉት ደስታ ያደረግኩትን ሁሉ አላውቅም። መተኛት አልቻልኩም። ይህ ዋንጫ ቅንጦት አይደለም፣ በጣም በጣም ያስፈልገናል፣ ይላል። እንደዚህ አይነት ድራማ ብሎ የሚጀምረው ደግሞ ሙሉ ቀን እሱም በፌስቡክ ገጹ ላይ የጻፈው እንደዚህ አይነት ድራማ የትኛውም የሆሊድ ጸሐፊ አይጽፈውም ህልም የሚመስል ነገር ግን እውነት የሆነ በቲያትር ኦፍ ድሪምስ ኦልድ ትራፎርድ ታየ እግር ኳስ እንዲህ ናት የረሳነውን የጠፋብንን ደስታ ስላሳያችሁን እናንት ቀያይ ሰይጣኖች ምስጋና ይገባችኋል ይላል የአንድ ሌላ አንሰው ሐሳብ እናንሳና ለእኛ ተብሎ የተጻፉትን የሰዎች ሪያክሽን ከትላንትናው የማንቸስተር ዩናይትድ ድል በኋላ ያሉትን ደግሞ እናነሳለን ይሄ የትርሲት ወርቁ ሐሳብ ነው እኔም በዚህ ውድቅ ትላሊት ብቻዬን እንዲህ ነው የዘለልኩት ትላለች። የሩብና ሞሪመን የአየር ላይ ፎቶ አስቀምጣ ኮንግራ ብቻ በሉኝ ማንቸስተር ዩናይትድ የደስታዬ ጥግ ነው። እጄ መጻፍ አቅቶት እየተንቀጠቀጠ ነው። ልቤ በጣም እየመታ ነው። ከመሬት እነሳለሁ፣ እቀመጣለሁ። ይህ ጽሑፍ ዘለላምባዎች አሉት። አምላኬ ሆይ ማንቸስተር ዩናይትድ ሀሪ ማጓየር ጎሎን ካገባ በኋላ በጉልበቱ እየተንሸራተተ ያለውን ፎቶ ለጥፎ ሐሳቡን የጻፈ ሌላ የዩናይትድ ደጋፊ ያለው ነገር ነው። ብዙን የተባለው ደግሞ ብዙም ያስብላል የትላንትና ምሽት ጨዋታ። ስለዚህ በተለያዩ ገጾቻቸው ላይ ሰዎች ምን አይነት አስተያየት ሰጡ፣ ስሜታቸውን እንዴት ገለጹ የሚለው ነው ስናይ የነበረው። ቅድምም እንደተናገር ነው ጨዋታውን ሲከታተሉ የነበሩ ደጋፊዎች ብቻ ሳይሆን በእግር ኳሱን ሲያስተላልፉ የነበረው የተለያዩ የእግር ኳስ ባለሙያዎችም በቃ ስሜታቸውን ለመግለጽ ሁኔታውን ጥሩ አድርጎ ያስረዳልኛል ብለው የሚያስቡትን ቃል ለማግኘት ሲቸገሩ የተመለከትንበት ነው። ይሄ ደግሞ ምን ያክል በጣም አስገራሚ የመጨረሻ ላይ ትዕይንቶች እንደነበሩበት የሚያሳይ የሚያስረዳ ነው ብዬ ነው ማስበው። ሌሎችም ግን አስተያየቶች አሉ። ቅድም አንተ እንዳልከው ሸገር ስፖርት ዊዛ በበግዳይ በዩቲዩብ ቻናላችን ሸገር ስፖርት አንዳስኮር ኦፊሻል በቴሌግራም ገጻችን ላይ ለእኛ ደግሞ መጥተዋል። አድማጮቻችን ሁልጊዜ እንደሚጽፉ ዛሬም ጽፈውልናል። ና የእነሱንም አስተያየት እዚህ ላይ ትንሽ ብናካተት አሪፍ ይሆናል ብለን አዎ፣ ማን ምን አለ ብለን በኋላም ደግሞ በዩቲዩብ ገጻችን ላይ እናስቀምጥላችኋለን። ይሄንኑ ሀሳብ እንግዲህ አንዋር የተባለ ሰው ርዕሱ እንዲህም ይቻላል እንዴ ብሎታል። ምን ብዬ እንደምገልጸው አላውቅም። ድብልቅልቅ ያለ ስሜት ውስጥ ነኝ። ዝም ብዬ ደስታዬን ባጣጣው ነው የሚሻለኝ። ጥያቄ ቢሆንና ራሽፎርድ ከቪላ ጋር ቻምፒዮንስ ሊግ ቢበላ፣ አንቶኒ ኮንፈረንስ ሊግ ቢበላ፣ ዩናይትድ ደግሞ ዩሮፓ ሊግ ቢበላ አንቶኒ ኤንድ ራሽፎርድ ሁለት ሜዳ ላይ ያገኛሉ ማለት ነው እያልኩ አስባለሁ አለ። ሌላ ሰው አቤና ሳምሪ ሰላማችሁ፣ የብዛ እውነት ለመናገር አራተኛው ጎል ፔናልቲ ሲሰጥ በብስጭት ዘጋግጅ የተኛው አሁን አቤ ሬዲዮ ላይ ስትተርከው እያሽከረከርኩ ንዝረቱ እንዴት እንደተሰማኝ ልነግራችሁ አልችልም። የአሞሪ ማስተያየት ልክ ነው፣ በቃ እናንተ ብቻ አውሩ ይላል። ሌላ አድማጭ ታሪክ ሌላ ስም አለው ከተባለ ስሙ ማንችስተር ዩናይትድ ይሆን ነበር ይላል ርዕሱን ማንቸስተር ዩናይትድ ሴትስ ዘ ስታንዳርድስ ቢሊቭ ዊ አር ዩናይትድ ኦፍ ማን ይላል። እንዴት ናቸው? አቤና ሳምሪ ማንቸስተር በጣም ነው ያስደሰተኝ። የምወደውን ፋሲካ ነው ያሳምረልኝ። መቼም በሕይወቴ ደስ ነው ያሰኘኝ ማንቸስተር ዩናይትድን መደገፍ ሲጀምር ባየርን ሲያሸንፍ አይቼ ነበረ። ትናንትና ምን ደሙኒኩ ነው የሆነብኝ። እንደገና ማንቼን በደንብ እንድደግፍ አድርጎኛል። መልካም የትንሣኤ በዓል ለሁሉም ክርስቲያን ይሆንልን። ሳሚ የማንቼው ከለንደን የላከው ነው። ደግሞ ቴሌግራምን ደግሞ እኔው በቴሌግራም ላይ በጣም ብዙ ሰዎች ሀሳቦቻቸውን ልከዋል። ከተላኩት መልእክቶች መካከል አቤና ሳምሪ፣ ሰላማችሁ ባላችሁበት ይብዛ። ትናንት ማታ ያየነው በድራማ የተሞላ ምሽት ነበር። አንዳንዴ እንደዚህ አይነት ምሽቶች በስንት ጊዜ የሚገኙ የሚታዩ ናቸው። አቤ፣ እኔ ዩናይትድን እንደዚህ ሆኖ ባልሸነፍ ባይነት ሲታገል ካየሁት ከፈርጊ ጊዜ በኋላ ለመጀመሪያ ጊዜ ነው። ከጨዋታው በላይ ልቤን የነካው አንድ ትንሽ ልጅ በዩናይትድ ፍቅር እንደዚህ ሲሆን ስመለከት እግር ኳስ ማለት ምን እንደሆነ አዘን፣ ደስታ ሲፈራረቅ፣ ብቻ ምንም እስካሁን ድረስ የተፈጠረው ለማመን ከብዶኛል። ለማንኛውም ዩናይትድ ለማድረግ የሚከብደውን አድርጎታል። የተሻለ ነገር ይግጠመው ይላል። ራሱ ተሻለ ያለው ከቶታል አካባቢ የተላከ መልእክት ነው። መኩሪያ ደግሞ አቤትላንትና ማንቼ በሰራው ጀብድ ከጦሩነች ዲባባስ ገራሚ ተጋዳይነት ጋር አገናኘዋለሁ ኔ በቀዳሚነት ስትጠበቅ የነበረችው ጥሩነች ወድቃ በብዙ አትሌቶች ተቀደመች። ጥለዋት ሄዱ። ከኋላ የምትቀር መሰለች። ደግማ ተነስታ ሮጠች ሮጠች ሮጠች። ስትሮጥ ህመም ላይ ሆና እጇን በሆዷ ይዛ ፊቷ ላይ የመታወክ የህመም ስሜት ስለነበር ተመልካቹ የእሷን ማቋረጥ በተስፋ መቁረጥ ሲጠበቅ ነበር። በመጨረሻ ሕመሟን ተቋቁማ ከኋላ እየገሰገሰች ድንቅ ስጦታ ለሀገሯ አበርክታለች። ዩናይትድም ወደቀ ሲባል ሳይጠበቅ ተነስቶ እንቅፋቱን ጥሎ አልፏል። ስለዚህ እንቅፋት ያላቆሟት እግሮች በልልኝ የዛሬውን ርዕስ ያለው መኩሪያ ነው ዲጄትሩዝ። የቱን አንስተን የቱን እንደምንተው አናውቅም። የታላቁ ማንቸስተር ዩናይትድ ደጋፊዎች በስንት ስሜቶች ውስጥ እንዳለፉ መገመት አይከብድም። ወጥተው ወርደው ወጥተናል ብለው ተስፋ ቆርጠው ነበር። ሩበን አሞሪም ግን አለማድነቅ አይቻልም። ክሬዲቱ የሱ ነው። ሀሪ ማጓይርን ከፊት ማስቀመጡ የድሉ ቁልፍ ነበር። መቶ ዘጠነኛ ደቂቃ፣ ማን ዩናይትድ ሁለት ሊዮን አራት መቶ ሀያ አንደኛ ደቂቃ፣ ማን ዩናይትድ አምስት ሊዮን አራት። የሀሪ ማጓይር አሸናፊ ያደረጋቸውን ጎል 120 ደቂቃ ከ34 ሰከንድ ላይ ነበር ያገባው። ምን እንደተፈጠረ ደጋግሜ እያየሁት ነው። በህልሜ አይደለም። አድል ሸገሮች አምዶ አባስ ከሎሚ ሜዳ በእግር ኳስ ለእግር ኳስ ወዳጆች ብቻ የሚመለከቱት ለዘመናት በሐሴት የሚያስታውሱት አስደናቂ ምሽቶች አሉ ከተባለ ይህ ጨዋታ ወሰን የለሽ በሆነ ትዝታ እግር ኳስ ለሚወዱ ሁሉ የተበረከተ የኦልድ ትራፎርድ ማስታወሻ የቲያትር ኦፍ ድሪምስ ስጦታ ነው። በእርግጥም ይህን ስሜት ለማን ዩናይትድ ደጋፊዎች ይበልጥ ስሜቱ በታሪካችሁ ስለማሸነፍና ህልሞች ሁሉ እውን የሚሆንበት ሰማይ ስር ኦልትራፎርድ ነው ስትሉ በኩራት የምታነሱት የተአምር ምሽትን አሳልፋችኋልና እንኳን ደስ አላችሁ። በኦልትራፎርድ ተበርክቶላችኋልና እጅግ ጨዋና ለማከብራችሁ የማን ዩናይትድ ደጋፊዎችና ለዩናይትዳውያን እንኳን ደስ አላችሁ። እንዲህ አይነት አስማት ምሽት ለተመለከትን ለእግር ኳስ አፍቃሪዎችም እንኳንም ይህን ጨዋታ አላለፍ ነው እንኳንም ይሄ ጨዋታ አላመለጠን ይላል። አይ ሃቭ ኖ ወርድስ ቱ ኤክስፕሬስ ዘ ጌም ሰብለ ወርቅ የቡናዋ ኃይሌ የገብረ ስላሴ ይችላል ያለው ቃል በማንቸስተር ተደገመ። እንዳልካቸው አሰፋ ከቀጨኔ እግር ኳስ ባይኖር ኖሮ በምን እንዝናና ነበር? ኤልያስ አስራት የጻፈው ነው የዩናይትድ ደጋፊ የሆንኩባት ቀን የተባረከች ትሁን። ዋው ዋቤና ሳምሪ፣ የእውነት የሚሰማኝን ስሜት ለመግለጽ ከበደኝ እኮ እንጃ፣ ብቻ የማይታመን ነው። ይህንን እሺ ማን ያምናል? ይላላሽ ደግሞ በጣም ብዙ ናቸው አስተያየቶቹ ግን ዛሬ ያው የማንቸስተር ዩናይትድ ደጋፊዎች እንዴት ባለ ስሜት ውስጥ እንደሆኑ በደንብ አድርገን እንረዳለን ግን አጢያት አይሆንብን ማን የኪሩቤል የማንቸውን አይሱኑ ማ እናቀርባለን እናቀርባለን የኪሩቤልን ሁሌም ነው የሚጽፈው አያልቅበትም እንደዚሁ የእሱንም አስተያየት አዎ ይኸው እናቀርባለን ሁለቱም በተከታታይ እናቅርብና ወደ መልእክትም መሄድ እንችላለን ታዛዥ ነኝ አያልቅበት የእናቱ ልጅ በመጀመሪያ ከወዲሁ እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እፈልጋለሁ። ትላንት በአውሮፓ መድረክ በአሞሪም ተጽፎ በብሩኖ መሪ ተዋናይነትና በማግይ ረዳት ተዋናይነት የተሰራውን ቲያትር ኦፍ ድሪምስ የተሰኘውን ፊልም ስንመለከት ነበር። በዚህም ፈርጉሰንን ጨምሮ አዋቂ ደጋፊዎች በጥፍራቸው ቆመው ሲያጨበጭቡ፣ ህፃኑ በስሜት ሲያለቅስና ሲጨፍርም ተመልክተናል። እመነኝ ዩናይትድ እድል ሰጥቶት አሞሪምን ካቆየውና ፍላጎቱን ካሟላለት ከፈርጊ ያልተናነሰ ብዙ ታሪክ መስራት የሚችል አሰልጣኝ ይሆናል። ትናንት ዶርጉና ሆይለን አካላቸው ሜዳ ውስጥ ቢኖርም ካሳዩት ፐርፎርማንስ አንጻር በስምንት ተጫዋቾች እንደ ተጫወትን ነው የምቆጥረው። በዛ ላይ የተቃራኒ ደጋፊዎች ሞራልና የዩናይትድ ደጋፊዎች መፍሰስ ቡድኑን በሜዳው የመጫወት አድቫንቴጁን አሳጥቶታል እላለሁ። እኔ አያልቅበት ነኝ ከጎላ ሰፈር ኪሩቤሌ ማንቸው ሰላም አቤና ሳምሬ ሪሞንታዳ ካምባክ ምን አይነት ጨዋታ ነው ያስመለከተን ዩናይትድ በማጥቃቱም በመከላከሉም ረገድ የተዋጣለት የመጀመሪያውን አጋማሽ በድንቅ ሁኔታ መጨረስ ችሏል። ምን አይነት ፕሬሲንግ በማጥቃቱ ደግሞ እጅግ አስፈሪውን ዩናይትድ ተመልክተናል። እኔ የማውቀው ዩናይትድ ይሄንን ነው። እስከ መቶ 13ኛ ደቂቃ ድረስ አራት ለሁለት ሊዮን ሲመራ በቀሪ ሰባት ደቂቃዎች ውስጥ ሶስት ግቦችን አስቆጥሮ አምስት ለአራት በሆነ ውጤት የሚያሸንፈውን ትናንት ይሄንን አደረገ። አምስት ለአራት አሸነፈ። በፊልም ተሰርቶ ብንመለከተው እንኳን አናምንም መቼም እንዲህ አይነት ነገር ይፈጠራል ብለን አንቀበለውም። ከዜሮ ነጥብ ዜሮ ዜሮ አንድ የተሟጠጠ ተስፋ ወደ መቶ ፐርሰንት አሸናፊነት መመለስ ማለት አዲስ ግኝት ነው። ሳይንሳዊ ምርምር ያስፈልገዋል። ሳይንቲስቶች ተሰብስበው ይህንን ተአምር ማጥናትም አለባቸው። እንባዬ ወደ ሳቅ ተቀየረ። ፈርጊታይም። የማውቀው ዩናይትድ ይሄ ነው። ዓይንን ባለማመን የሚያስዳብስ ከወዴት ይገኛል? ከዩናይትድ ውጭ ሞቱ ሲባል ተነስተው ድባቅ መቱት። ሊዮንን። እናመሰግናለን፣ አድማጮቻችንን መልካም ቀን። ኢትዮጵያ ለዘላለም ትኑር።